ስለ ጀግናችን አርበኛ ፋኖ ዋሴ ከበደ 30ኛ ቀን መዘከር ጽዋ ጸበል፣ አስመልክቶ ለትውስጥ ያክል ትንሽ ጽሑፍ ይዤ ብቀርብም፣ ነገር ግን የጀግናው ሳተና ወደር የለሽ ዘመቻ መሪ ዞብላምባ ቆርቆሮ ታትሮ ብዙ ጀብድ ለበስ ተግባሩም ለዚህ ለበቃት ታሪኩ በመጽሐፍ ወይም በመጽሔት በአባላችን ትብብር ጋር ለማሳተም በርከት ያሉ ገጾች ላይ መድረሳችንን ከወዲሁ እናሳውቃለን። ለእለቱ ግን የያዝኑን ያው ትንሽ ያስኩትን ግጥም አቀርብላችኋለሁ። በጥሞና ተከታተሉኝ። በአማራ ማንነት የሌለው ድርድር አንድ ነብር ጠፋ በምስራቁ ምድር በነሞላ ደሱ በነሞላ ከቤ እንባስ እና ማስል ጭራሹን የባሰ አከርካሪ አጥንት እንድንጥል ሲል የባሰ ምን ሊገኝ ከዚህ በላይ ቆሰል ጀግናይ ጀግናው ጥግ ጀግና ነኝ አይልም ዘሎ ሲማገድ ግን እንደሞላ ከቤ ልቡ አይወላውልም።

ችግር የለም፣ ባታሰበ ሰዓት ቢጠፋ በዱረን የዋሴን ጀግነት እንመሰክራለን፣ ስሙንም ለሁሌ እንዘክራለን። እዘረዝራለሁ ታሪኩን በግሉ ያሳለፈ ሁሉ ይታወስ በትግሉ። አብረኸኝ ተራመድ፣ አትጥፋብኝ ካይኔ። አይነጣጠልም ጎንህና ጎንዬ፣ ለጸጸት ዳረገኛል ዕለት ወይኔ። ይለሃል ጓደኛህ ከዞ ብራምቦች ጋር ጓድህ ዋሴ ጫኔ የሁሉም ግንባር ዋስዬ ሲራመድ ጠላትን ሳይፈራስ ገስግሶ ሲማገድ በአስገራሚ ውጊያ አይወጣም ያለ ጀብድ ይብላኝ ልጸጸት ወይ እኔ ማናደድ አያሳዝንም ወይ ባብዬ አሻንጉሊት ያን በቃት ሲነድ ያችሮታ ሲበርድ የሰርግዬ ወንድም ዋስ ወይ ከበደ እድሜው ገና ለጋ በርሃ እስከጠረፈ ቆላ እስከደጋ ጀብጀብ በርካታ ውጅ ሀገር የሚያናጋ ስንቱ ተዘርዝሮ ስለ ዋስ የዚህ ጋ አያልቅም ቢነገር አያልቅም ቢወጋ ጸጸት ቦታ ስፍቶ ጅልኛ ዘረጋ ከእኛ አእምሮ ገብቶ ተሞሸረ ድጋ ስለ ነብሩ ውላጅ ሰላም በሰው መንጋ ቀልባችን ተናጋ ተስፋችን ተረታረደ በጩቤ የተወጋ የነበላይ ጋሻ የሳተናው ታጋይ ዋሴ ከበደ አላማው ተቀጨ ተስፋው ተጎመደ። ባልታሰበ ሰዓት እንዲቀር ባልታሰበ እንዲቀር በእግዚአብሔር ተገደደ። ኢየሱስ አንድ የሆነ እኛን ከሳጣደ በጸጥታ ትንፋስ ልብሰ ከንሰስየ ውስጤ ስለደማ ሁሌም በዋስዬ እንደባ እንዳባልነትን በሱ ብንቆጣም ሳተናው ቢታጣም ዋስዬ ቢጠፋም ደም እንመልሳለን፣ ለግብ እንደርሳለን፣ አንገት አንደፋም። ለጥቂት ሰዓታት ለለት ብንከፋም ነጭ ለባሽ ላይ ደስ በማንም ድፋም እንቀጥላለን የጀግኖች ሰማዕት ስም እናድሳለን። ዋስ ወይ ከበደን ሞላ ክብር ጋር ፍሩዋ ያደላና አለመኛው ገብሩን እናስወድሳለን። ከምርጣው ትቤት አዎ እናደርሳለን። ፍሬው ምሰሶ አለሙ ባንዲራ ምዋስ ወይም ሰንደቅ ሆኖ የነሱ ስም በዝማሬ ይጽደቅ፣ በክብር ቤት ይዝለቅ። የአንተ ቢያቀጥለን ያንተ ቢያናድደን የሱም እንዳንተ ነው፣ የጌታ የወንድም ከልበክ አሳብ ነው። ሞላይ ወይ ከበደን ዋሴዋ ከበደ በትግል ጅማሪው ስታቆራቆሩ ከጅማሪዎቹ ፋኖ ነው አጀማመሩ ሁለተኛ ጓዱ ሰፊ ነው አሻራው አለመኛው ገብሩ 2018 ባለሙና ዋሴ ምን አለ ጠበለት ጥቅምት ስላሴ ስንቱን መራር ትግል ስንቱን ግንባር አልፈው በየስንቱ ምሽግ ስንቱን ጠላት ገርፈው ቀሩ ወሳኞቹ በዱረን ተከፈው በምን ፊደል አውሮ በምን ቃል ጻፈው በአሳቻ ሰዓታት ጠሩ አለመኝ ገድፈው ህልምን ሩቅ አድርገን ተስፋን አወፍረን ህልምና ተስፋችን ተቀማ በዱረን ጠበለት ዮሐንስ አለፍነው ነው አኑረን ምኞትን ቁጭትን ይዘው አነጻጽረን ወሳኝ ወሳኞቹን በሚገስ ገብረን በስላሴ ጥሪ ሰጠን አነባብረን ነበብረን ቱርክ ወፍ

ስቃረብ አጣወት አይዞህ እንዳላለኝ ጥፍት አለ ዋሴ አለም ከበደ ከቶ እንዴት ክርመሃል? አንተስ ተተህናል ወገን እስከ አባልህ በቁም ታሞላሃል ዋስ ወይ ስራ አንተ ከቶ እንዴት እናውቀው የምድር ዱረነህ እንደበልጥ የሸጋው በቁማቱ ሲታየ ያጠረ የከሳ አቅሙ ግን ሲገመት በቂ እኮ ነው ለአምሳ ትግሉን እያሰፋ ስንቱን እንዳገፋ ጀም እያበሰረ ስንቱን እንዳልደፋ የቀጋችሁ ነብር ጠበለት ላይ ጠፋ፣ ስንቱን አሳመመ ስንቱን ሰው አስከፋ። ጭንቁን ግንባር አልፎ በዱረን ሲደፋ፣ መርዶ ቀጋች ገባ ለወላጅ በይፋ። ወዴት ይከራል ወዴት ሲገባ፣ የዋስዬ ነገር በቁም ያሳብዳል፣ በጣም ያናድዳል። ገና በስም ብቻ ጠላት እያራደ ስንቱን ግንባር አልፎ ስንቱን ጠላት ከጥፎ፣ በዱረን ጠፋብን ዋሳ አሳለም ከበደ። የጠላት ማነቆ ማናቆ ያውዱ ማንድ ወየ፣ በስንቱ ትግል ቤት ጠላት ያንበራየ። ታምሮችን አለዘላለም ዋስዬ ደብተር የሞልቼ መጽሐፍ ላሳትም ተዘጋጅቻለሁ፣ የዋሴን ወንድነት አስመሰክራለሁ። በዋሴ ሁኔታ የሁሉም ሰራዊት ቢጎዳ ሞራሉ ደግሞ የሚያፈራቸው ሽዋሴዎች አሉ ደም እየመለሱ ትግል ያስቀጥላሉ። ሆኖም ግን ጥቅምት ስላሴ እንዳረፋፈደ በጠራው ሰማይ ላይ እሳት ወረደ። ፍርድ ቦታ ዘሎ በስተት ፈረደ። ያብይ አሻንጉሊት ካለሙና ዋሴ እሳት አነደደ። አይቻላ ብሬ ሰናድለ ወሬ ከውድማው ላይ ጠፉ የጭንቆቹ በሬ፣ ቀላፊዎቹ በሬ በገባበት ሁሉ የሚያስተማምነው ነው ዋሴ ወይ ከበደ፣ የነብሩ አስተዳደግ ቆንጥር ለቆንጥር ነው። ታዲያ በግላጩ ጀግናውን አጣ ነው፣ ሰነበበተኩ አፈር ከተጫ ነው። ከሰዋ በሚባል ውስጥ ያላመነው ዋሴ የከበደ ዛሬም ከፊቴ ነው። ጥንቅቅ ያለው ልቡሃ ሞቱ የሞላ በምድር ቢያስቸግር ባየር ላይ ተበላ፣ አብይ በሚሉት በሰይጣን ጉችላ፣ በእምነት ተቢዝ ጋላ፣ ወሳኝ መከታ በድሮን ተቀላ። ተቀዳ በጥቅምት ስድስት የቀረብት ጀግና የእርሱም አይረሳም የፍሬው አለና፣ ዋሴዋ ከበደ እግሬም ለመራመድ ግራሎ መንፈሴ በቁሜ ያቃዠኝ የራሴን በራሴ ባለመኛው ግብሩ በተለይ በዋሴ እሳት ነው ትራሴ ትካዜ ነው ልብሴ። ዋስ ወይ የነሰኝ መቼም አይረሳኝ ጥቅምት ስላሴ የአርበቱ ግርጌ አፋፍሄ ቀጋችሁ አቦ የአርበቱ ግርጌ አፋፍሄ ቀጋችሁ አቦ ሰነባበተሳ አንድ ምርጣን በሳት አማኙን ተረቦ ወሩ ማለፎ ሆኖ አለሁ ሳይል ቀርቦ ስጋው ወደ አፈር ውስጥ ለምስጥ አስረክቦ ቀጥሉ አርሳተ ነው ቋሚና አንገብግቦ ምን ይባላል አቦ። እንኳንስ ቀናቀን ተስካር ቢያልፋ መታት የዋሴ የከበደ ጭንቅላት የማይለቀው ነው ራስ መታት። ብዙ ጎደለብን የወንዱ መታጣት እንግዲህ ሲሞላ ከብር ያከለ ልጅ አነ ምርጥ ወጣት ሀዘን ተደመረ ከቅጣት ላይ ቅጣት እልም አትበል ወንዱ በጠማማ ቀናት ናማ ወደ ቤት እልፍኝህ ባዶ ናት። ዋሴ ብክ ዋሴ ብላ ትቅር ያልታደረችናት ተጎናችን ቁም አባለስ ያጥናናት ዋሱ ወይ ከበደ መቼም አንረሳህን። በትግል ይዘቱ በድሉ ጉዟችን በየርንበቱ ከሚሉ ሳወሳ ቄስ ሙሉ ሰው አይዱ ፋኖሻን በላለ ፋኖ ሐብተ ማርያም በላዩ መንግስቱ መላው አባል ቢሆን ባንተ የተጎዳው እንደ ምሳሌ ግን ጌታ እየከበደ ወንድሙና አማራ ጥላሁን አየና በራ እየዳርግ ያጠቋር እንግዳው ይሩሃል በጸጸት ይብላኝ እስከወደው አረ ስንቱ ስንቱ ስም ባልጠቀስኩት በሙሉ አባላቱ በዋሴ ከበደ አይወጣም ጸጸቱ መቶ ፐርሰንት ነው የትግል ውጤቱ ታዲያ የተነጠለን ቀራ ያድፍረቱ ከእግረኛ ጀምሮ ላይ እስከ ከእግረኛ ጀምሮ ከላይ እስከ ኮሩ ወኔ የነበረው በዋሴ ነው ጦሩ ከበደ ያስረስ ልጅ ቁርጥ ነው ከበደ ያስረስ የልጅ ቁርጥ ከዳን ነብሩ ስትር ያለው ታጋይ ቀረብን ካፈሩ ጥላት ማውደምሳው መማረክ ነው ቁርሱ

ዋሴ ወይ እናፍቀናል ከአይናችን ከራቀ አንድ ወር ሞልቱናል። ዋሳ የከብየን እንፈልገዋለን እስከ ጥግ ድረስ ምን በላይ መንጌ በወንድሙ በላይ ብናማረ ሞገስ ዋስዬ ስማማ እንዳለፈው ትናንት አንንም ነበር ወይ ነባር ነህ በአንደበት የሁሌ ዋሴ ወይ የፋኖ አለኝታ አቅመን ደወይራ ብርታ ተከክክታ ከበደ ያስረ ሰርጅ የቀጋጁ ሽታ ባንተ ተበከልነ በጸጸት በሽታ ጀብድህ ዋሴ እያለ በየሁሉም ቦታ የህሊና ትግል መቼም አይፈታ። አስፍቶ ይጓዛል ያደራ ሁለታ ሁሌም መስካሪ ነው በትልቅ ይዞታ። ዋሴ ወይ ከበደ አንተ በረሀኛው በዳንኤል አለሙ ቋሚ ሁለተኛው የወንድሙ ጋሻ አምሪ ሞገስ ታማኝ ልበልህ ነፍጠኛው ተነስ እንጂ ወንዱ የግንባሩን ድግስ ቀርቦልህ አልማዱ ታውቅበት ነበር ማዱ ለመባረክ ብርቅ አይደለ ለአንተ ጠላት ለማንበርከክ ታግለህ ለመማረክ ምን ነው ወደ አፈሩ ወደ ምስል መድረክ መታሰር መፈታት መጨረሻው መልሴ እንዲህ ሊሆንን ነው ይለሃል አባትህ ከበደ ዋስረሴ ዋሴ ከበደ ጠፈፍ ያለ ወንድ ድንግጥ የማይል ምሽግ ሲማገድ የሳት ብላንቃ የጥላት ጎመድ መንፈስ ነው ኮቴ የውግሩ ሲራመድ። ዋሴ የከበ ልጅ እንኳ ባይወልድ ልጆቹ ናቸው የሰራቸው ጀብድ ይዘከ ያዘክሩታል በየሁሉም መንገድ። ተናገር ብሬን ስማማድሽ ቀው ስንቱን ጥላት ነው ዋሴ ወቀው ይህን ክፍለ ጦር ለዚህ ያበቃው። ስማ ስናይፐሩ ስማ ሞርተሩ ወይ በልክላሹ ለእናት ሀገሩ ቀድሞ ደራሹ ስንቱን ሆረላት ዋሴ ጥንቅሹ አሁን ግን ሲባል አፈር ለባሹ እየደበረን ከነምላሹ በርካታዎችን በዋሴ አልቀሹ። ዋሴና ትግሩ የአንድ ሽግምት ነበር። በግሉ የዋሴ ተግባር የዋሴ ድካም ከአቅም በላይ ነው ጀብዶ አይለካም። ዋሴና ስራው ዘልቆ ይታያል እንደ ባንዲራው የገዘፈ ነው ላይ እስከጠራው። ዋሴና ግንባር የታወቀ ነው ከሀገር እስከ አድባር። ጀግናው ጌጣችን ነበር ወርቅና አምበር። ዋሴና ገደል ያደገበቱ ወንዱ በዛደል። ዋሴና ዱሩ ዱሩ አወጣጡ እዛውኖ ነብሩ። ዋሴና ብቃት እንኳን አባሉ ያውቋል ጠላት። ዋሴና ሀሞት ጠላትን ጎዝጓዝ ነበር በአግራሞት ዋሴና ድፍረት ነበሮ ጨፎ የሀዲድ ብረት ተግባሩ ቋሚ በየሄደበት ወሪያ ቀንቶ ልባታ አለው በትግሉ ጥረት። እንዴት ነበረ ከቱ የሱ ፍጥረት። ዋሴና ፍቅር በለዛ ትግሉን በዛ ነበር ትግሉ ሲያዋቅር በወኔ ነበር ሳያመናቀር የዋሴ ከበደ ተግባር ሲዋቀር ከተማ የወድም ከጫካ በቀር ምቾታ ምቾት አይሻም አይሽቀረቀር። ቢበላው ቅማል ቢበላው አይደንቀው ክት ነው ልብሱ ቂጣ ነው ቁርሱ ዳንዳላማ ነው አገሳገሱ። ታሪክ አልጽፍም አመሳስዬ ሁሉም ያውቀው ስለ ስለዋስዬ ዋሴ ወንዱ አብሮት ያደገው አረርባርዱ ባለጠረጠራት ቀን ባለ ሰባት ጉድ ሰራች እና ጥቅምት ሰባት ሁሎብን ቀረ የዱር እንደራት አንድ አንድ ሰው ደስ ይቸክ ለማውራት የማንነት ዋስ የማንነት ዋስ ያገር ኩራት ያን ነው ክችሞ ለዛውም ቁሞ የዕለት መቀላት በዚህ ጨርሻለሁ አመሰግናለሁ። አማራፋ ነው ብሔራ ላይ ምስራቅ አማራቅ ነው ምስራቅ አማራቅ ቀጠና ምን ለግል ተላጋን ባሰሩ ስራ ባን ገራሚው ጋር